ንቁም በብ ያለው የሚለውን ተከትላ አንዱ አንዱ ፈጥሬ ያለሁ አለ ፈጥሬ ያለሁ ካሉት ውስጥ ሶስት አይነት ይደረጋል። እውነት ነው ፈጥሮ ነው ብሎ የተከተለው አለ። ከዛ ደግሞ ይፈጥራል አይፈጥርም ብሎ ደግሞ ይደረጋል። ሶስት ነው ማለት ነው። ስለዚህ ከእነዚህ ከሶስቱ አንዱ መቀመቅ ወደ ምድረ ፋይዳ ይወርዳል። አንዱ ባየር ይቀራል አለ ነው። አንዱ ደግሞ በዚህ አለም ያስተሰታል አለ ነው። ይህ በዚህ አለም የሚያሰስተው ሰውን ማህደር ያደረገ ይሰራበታል እንደዚያ ነው እንጂ ማለት የትኛው መላ የት ሄዳት ይወዳል ከዚህ ከዛር ጋር ከመዋለድ ጋር ከዚያ የሚያነሳው ግን ግን ለምሳሌ ሰው ሲያድግ በቅድስና እግዚአብሔርን ይመስላል እና እንደ ሱራፊል

ግን ገድሉ ላይ ይህን ያህል በቁሎ ወለድ አይደለም። መድኃኒቱን ግን በጣም ብዙ በቁሎ እንደወለደ ይናገራል። ማታለያ ነው። በቃ ይህ ገድልን ማምነው ወንጀል ገድላ ክርስቶስ ይባላል። ክርስቶስ የሆነው ነው ወንጀል የሆነ ገድል ደግሞ ገድለ ሕይወት ስሆነ ቅዱስ ሕይወት የሆነውን ማስቀመጥ ያልሆነው መቀመጥ ገድለ

ራሱ ሰይጣን እኮ ያብለው ያብለው ሰይጣን ሰይጣን ያብለው፣ ምንም በሰራዊት ነው የሚገኝ። ዛር እናጠቀ ነው። በተግባር ነው የሚታየው። ዛር የሚባለው ወደኛ ሲመጣ ነው።